ሌላ ጊዜ እንደዚሁ መንቀሳቀስ ብዙ አትችይም። ነው ነው ተራ እንዴት ነው የምትንቀሳቀሽ? እንደዚሁ ነው የምራመደው። ራስሽ እንችለሽ ነው የሚያደርግሽ ሰው አለ። ሠራተኛ የነበረች አሁን የለችም በቃ። ግን እንደዚህ እንቅስቃሴ ማድረጉ ደግሞ ለአንቺ ጥሩ ነው። እሺ። አንዳንዴ ሁልጊዜ የምተኝበት ከሆነ ለአንቺ አልጋውም ጎንሽን ይጎዳሻል። አይ ብችል እኮ ብንቀሳቀስ ፈልግ ነበር የሱ እቃ በጣም ትልቅ ነበር ነ በቃ እኔ ልችለው አልቻልኩም። በቃ በቃ የተወሰነ እንትን በንትን ያሰርን በቃ እንሞክረው ብለን ሁሉ አስበን እናቃለን። እኔ ትዳር ከመፈለጊ ማለት አግብ ፈች ላለመባል ስራዬንም ለመስራት በቃ አስቤ ማለት ነው። ለካያን ማድረግ አልነበረብኝ። እንግዲህ ተመልሰን መተናል ምንድን ነው እህታችን ደውላልን፣ ጠርታ ነበርና፣ እስኪ ሌላ ተጎጂ ወይም ደግሞ የቀድሞ የካፒቴን ፍሬዮ ባለቤት የምትገኝበት ቦታ አለ እና እሷም በጉዳት ላይ ነው ያለችው። እስካሁን አላገገመችም እና ጉዳቱ ከባድና ሰፊ እንደሆነ እንድታዩት ስለምፈልግ ነው ደውዬ የጠሯችሁ ብላናለች። ባለፈው ባጫወተን መሰረት ካፕቴን ፍሬው አየር መንገዱ ላይ ሆስተስ የሆነች ጓደኛ ይዞ ለትዳር እንደበቃና ግን ነገሮች ሳይሳኩ ሳይሰምሩ ቀርተው እንደተፋቱ እንደተለያዩ አጫውቶን ነበር። ታዲያ በዚህ መሰረት ወደ ተመልካቾቻችን፣ ጉዳት ደርሶባታል ብዙ ጊዜ ቆይታ አገግማለች ብሎን ነበር እሱ። ነገር ግን እህታችን ስትነግረን እሷ እስካሁንም ታማለች። በድጋሚም ትልቅ ጉዳት ደርሶባት አልጋ ላይ ነው ያለችው ስራዋንም ለማቆም ተገዳለች እና እስኪ የእሷንም ችግር መታችሁ እንድታዩት ስለምፈልግ ነው። ከኔ ባለፈ ችግሩ ምን ያክል ሰፊ እንደሆነ እንድታውቁት ስለምፈልግ ነው ብላን ነው እዚህ ድረስ የጠራችን። እንግዲህ እስኪ እሷን ደግሞ እንጠይቃታለን ማለት ነው እ ሰላም እህታችን በድጋሚ ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። ያው የድሮ ባለቤቱ የነበረውን ችግር ትነግራቸዋለች። እኔ ከነገርኳችሁ በተጨማሪ እሷ በደንብ ደግሞ ያለውን ነገር ታስረዳቸዋለች ብዬ አስባለሁ። ያው ቤቷ እዚህ ነው። ያው እኔ መግባት ስለማልችል መለስ ነው ያለውን ነገር እንግዲህ ከእሷ ጋር ታወራላችሁ ማለት ነው። ተመልካቾቻችን እንግዲህ ሆስተስ ህይወት ጋር ደግሞ ገብተን ያለውን ችግርና ያለውን ጫና፣ በምን አይነት ሁኔታ ውስጥ እንዳለች እሷ ጋር ያለውንም ጉዳት አብረን የምናይ ይሆናል እንግዲህ እንግዲህ ህይወታችን እዚህ ድረስ አምጥተሽ ይሄን ችግር እንድናይ ይሄንን ችግር ይሄ እርዳታ ያስፈልጋታል ብለሽ እኛንም ስለጠቆምሽን ከልብ ከልብ አመሰግናለሁ። እንግዲህ አንቺ መመለስ አለብኝ ቸኩላለሁ ስላልሽን መሄድ ትቻለሽ። እሷን ገብተን ደግሞ አውርተናት እርዳታ ሽገዛሽ ካስፈለገን ደግሞ ስንደውል በእርግጠኝነት ትብብርሽ እንደማይለየን በእርግጠኝነት ተስፋ አረጋለሁ። አመሰግናለሁ እዚህ ስላመጣሽኝ። ተመልካቾቻችን ገብተናል። ለቤቷ ውስጥ ነው የምንገኘው እና ትንሽ ያለ ሁኔታ ከጠበቅኩትን በላይ ነው ካሰብኩትን በላይ ነው ና እንደሰማ ነው ሆስተስ ነች። በተጨማሪም ደግሞ እዚህ ስንደርስ እንደሰማ ነው ሌሎችን ቢዝነሶችን እንደምትሰራ ሰምተናል። ነገር ግን አሁን ላይ ኦልሞስ ከአንድ ዓመት በላይ ሆኗታል አልጋ ላይ ከቀረች ና ብዙ ስራዎቿንም ለማቆም ተገዳለች። ከስራም ለቃለች። የተለያዩ ቢዝነሶቿንም የምትሰራውን ማቆማለች ነው ያለችበት፣ ሁኔታ ትንሽ የሚያስጨንቅና የሚያሳዝን ነው እና ውድ ተመልካቾቻችን እስኪ እንግዲህ ከራሷ አንድ በት እንሰማለን ማለት ነው። እሺ፣ ሰላም ሕይወት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ህይወት እንዴት ነሽ? ሰላም ነው አለሁ። እግዚአብሔር ይመስገን ደና ነኝ። እንግዲህ አንዳንድ ነገሮችን ሰምተን የመጣ ነው። አንቺም ደግሞ እኛ እንድናወራሽ ፈቃደኛ ስለሆንሽ በመጀመሪያ ከልብ አመሰግናለሁ። እና እስኪ ከካፒቴን ፍሬው ጋር እንዴት እንደምትተዋወቁ እንዴት ተዋወቃችሁ፣ ወደ ትዳር እንደገባችሁ እስኪ አጫውችኝ እሺ አመሰግናለሁ እንደው እግዚአብሔር ስጥልኝ። እዚህ ማንም ልይሽ ማየት ነው ያለሽው። የት ነው የወደቅሽው? ኢቭን አሁን ላይ ማለት በቃ ሽንት መቋጠር አልችልም እና ሞዴስ እንኳን ገዝቶ የሚሰጠኝ ሰው የለም። በቃ በበፊት በሰራሁት ቢዝነስ ነው እየኖርኩ ያለሁት። ና ልታዩ ልትፈቅዱኝ ስለመጣችሁ እግዚአብሔር ስጥልኝ። መዳን ያለ ሙሌታችሁን ይክፈልም።

ማቀመጡን ችግር እኮ ኡፍ እሺ፣ እንግዲህ ከካፒቴን ፍሬው ጋር እንዴት ነው የተዋወቃችሁት? የሚለው ነገር እስኪ አጠራ ከሱ ጋር የተዋወቅ ነው። መጀመሪያ ላይ ማለት ነው፣ እኔ ሆስተስ ነበርኩና እዛ እየሰራው መቶ ያየኛል ምናምን ነው። በቃ ማለት በጣም ማድረግ ምፈልግ ሴት ነኝ እኔ፣ እዛ እየሰራው የነበረ አንድ ስራ ብቻ አይደለም ይዤ የምኖረው፣ ቢዝነስ ሰራለው ና እዛ ሰራ ስትኮረኮር ያይኛል። እና እሱ ደግሞ በጣም በስራው በጣም ታዋቂ ጥሩ የሚባል ሰው ነው። ና በቃ ያን ሳይ የሚሰጠኝን ፍቅር በቃ አመለካክቱ የተለየ ነበር። በጣም ብዙ ወንዶች በዙሪያ የነበሩ ያኔ፣ ግን እኔ ላይፍ ማሳለፍ ምናምን መጀጃል አልፈለግኩም። ህይወት ውስጥ ገብቼ ትዳር ውስጥ ገብቼ ልጆቹም ኑረውኝ እኔም ትልቅ ደረጃ ደርሼ ባለበት ሙያ መቀጠል ነው ፈልገው የነበረ አንደኛ እሱ የሚሰራው እንትን ስለሆነ ማለት ነው ለእኔ አሪፍ ነው በቃ ሁሉንም ነገር ለመስራት ጥሩ ነው በሚለው ሁለተኛ በቃ ፍቅሩ ማሸነፈኝና አብረን መሆን ጀመርን አብረን ከመሆናችን በፊት ምንም አይነት ግንኙነት አልነበረ ነው ሜቢ አራት ወር ወይም አምስት ወር ነበር አብረን የቆየ ነው በፍቅር ማለት ነው ከዛ ፍቅር አሸነፈኝ። ሲቀጥል ማግባት ፈለግኩና በቃ ማለት ከመሰሳታችን በፊት መጋባት አለብ የሚለውን ወሰንኩኝ። ሁሌም አግባኝ ስንገናኝም ማግባኝ ነበር የምለው። ከአራት ወር በኋላ ተጋባን። ግን በቃ እንደጠበቅኩት ላይፍ አልቀጠለልኝም። በጣም ነው የሚያስጠላው። ማሰብ አልፈልግም። እስኪ ምንድን ነው የተፈጠረው? ተጋብታችሁ ሁለት ወር እንዳልቆያችሁ ሰምቻለሁ፣ እና ምንድን ነው የተፈጠረው የሚለውን ነገር እስኪ አስረጅ። ማለት በቃ ይሄ ነው ብዬ ለመናገር በጣም ይከብዳ። እርግጥ ግን እኔም ብላችሁ ችግሬን ሰምታችሁ ስለመጣችሁ ድረስ የእሱ እቃ በጣም ትልቅ ነበርና በቃ እኔ ል ልችለው አልቻልኩም። በቃ ለምን በቃ እስኪ የተወሰነ ቀን እንትን በእንትን ይሄ አሰርን በቃ እንሞክረው ብለን ሁሉ አስበን እናቃለን። እኔ የትዳር ከመፈለጊ ማለት አግቢ ፈችላ ለመባል ስራዬንም ለመስራት በቃ አስቤ ማለት ነው። ለካያን ማድረግ አልነበረብኝ ያኔ እንደጀመርኩት ሳየው ማቋረጥ ነበረብኝ። ይሁን ችግር የለውም እያልሁ እያመመኝ ጥርሴን እየነከሱ እየሞከርኩ እዚህ ደረጃ ደርሻለሁ። እንዴት ነው በመጀመሪያ ይሄ ችግር እንዳለበት ቀድሞ ለአንቺ አልነገረሽም? ምንም ነገር አላሳወቀኝ። የሆነ ቀን አብረን እንትን ሆስት አይደለም አደርገው ሰው የሆነ ቦታ ላይ ማለት ሰው የለም ነበር እና ተገናኛል ተገናኘን። ያኔ ማለት በቃ ለመናገር ይከብዳል፣ ግን ግድግዳው ጋ እንትን አለኝና በቀጣ ጠግተኝ እንትን ሲለኝ እና በጣም ትልቅ ነበር። አየሁት በቃ መሳም ብቻ ነው፣ ሌላ ነገር ምንም ማላደረግንም። ተለቀል እና በቃ መፈልገው ዋው ያልኩ ያልኩኝ እንደዚህ አይነት ህመም ያመጣብኛል ብዬ አላሰብኩም ነበር። ነው ወይኔ ምናም በቃ ማለት መፈልገው አይነት ወንድ ነበር የመሰለኝ ማለት ነው። ለካ ከኋላ በጣም ብዙ ነገር አለው። ማያስፈልግ ነበር ተመኘውት እንግዲህ ከእሱ ጋር ከተጋባችሁ በኋላ ለሁለት ወር ያክል ቆያችሁ፣ ከዛ በኋላ ከእሱ ጋር ተፋታችሁ፣ ወዲያው ህመሙ ተከሰተብሽ። ከዛ ወዲያው ስራሽ ላይ እየደረሰው ተጽዕኖ፣ ወዲያው ነው ሁሉም ነገር ከስራሽ የወጣሽው። ያን ነገር እስኪ በደንብ አስረጅን። ከእሱ ጋር የተለያየን ጊዜ ማለት ነው? ማለት ከመለያየታችን በፊት ማህፀኔ ላይ ማበጥ ጀመረ። እብጠት ሲጀምር ሲቀጥል ደግሞ ሽንቴ የመጣኝ የመሰለኝ ሳይመጣኝ የሆነ በቃ ሽንቴ የመጣኝ የመሰለኝ አይነት ስሜት ይሰማኝ ነበር። ከዛ በኋላ ህመሙ እየጠነከረ ምናምን ተኝቼ ሁሉ እንደ ሕፃን በቃ መቆጣጠር አቃተኝ። ሽንቴን ማለት በቃ መቆጣጠር ሲያቅተኝ፣ ህመሙ እየባሰኝ፣ እግሬን እያስከፈተኝ፣ ለመራመድ ሲያቅተኝ እኒድ ሆስፒታል መታየት አለብኝ ቼክ ማድረግ አለብኝ ምናምን ስለው ማለት ነው ዝም በይ፣ ጉዴል ማንም እንዲሰማ አልፈልግም። እኔ ተመርምር ያለው ብዙ ጊዜ አይቸዋለሁ፣ እና ተችሎሃል ድናሃል እየተባልኩ ነበር። ለዛ ነው ለትዳርም እንትን የምለው እንጂ፣ እንትን ነው በቃ። ማለት ስናደርግ ከሳምንት አንዴ ቢሆን እናደርጋለን እንጂ አትሄጂም ምናምን ነው የሚለኝ፣ ሆስፒታል አትሄጂም፣ በቃ ሁሌም ማለት በጣም ነው የሚጫነኝ ማለት ነው። እና ፍቅሩ፣ የበፊቱ ፍቅሩ ቀነሰ። ሲቀጥለን ታክሲ ላይም እዛ ውስጥ ለማድረግም ሲሄድ ሽታ ማምጣት ጀመርኩኝ። የሽንት ሽታ ሶ መስራት አልቻልኩም። የሆነ የሆነ በቃ በጣም ሚስቴክ እየፈጠረብኝ ሲሄድ ጓደኛ ይና ማከርኳት ምን ማድረግ ያለብኝ እንደዚህ እንደዚህ የሆንኩ ነው እንሂድ ስለውም ሊሄድልኝ አልቻለም። ሶ እሱ ጋር መለያየት አለብኝ ምናም ብዬ ለእሷ ማከርኳት ማለት ነው። ከዛ በኋላ እሷ ለሁሉም እንደሚፈሰኝም ተናገረች። የሚሸት እንደዚህ ነው ምናምን ስል በቃ ሰዎቹም እያገላሉኝ መጡ ምናምን። ከዛ ህመሙም እየጠነከረብኝ እየባሰብኝ ሲመጣ ሆስፒታል በራሴ ቢዝነስ ስላለኝ ሄድኩ። ሲሄድ እንደገና በቃ ማለት የሰጡኝ መድኃኒት ያቆምልሻ ምናምን ተብሎ የተሰጠኝ መድኃኒት ጨራሹን ሽንት ሳይመጣኝ በቃ አይታወቀኝም። ዝም ብሎ በቃ እንደውም ሌላ ነገር ጉድ አደረገኝ ማለት ነው ከዛ በኋላ በቃ ሲብሰኝ ስራም ሁሉንም ነገር አቆምኩ። አሁን ምንም ስራ የለኝም፣ ምንም ነገርም አላደርግም። ይኸው እንደምታየኝ ተኝቼ ነው የምውለው። ሱቅም እንደነበረሽ ነግረሽ ነበርና ሰምተናል። ቢዝነስ በምትሰሪው ከውጭ እቃዎች እያመጣሽ ሱቆች ላይ የራስሽ ሱቅ ላይ እንደምትሸጪ ሰምተን ነበርና እሱስ እንዴት ነው? የራሴ ሱቃው ነበረኝና ያኔ ሱቅ ያለኝ ሰዓት ማለት ሱቅ ያለኝ ሳይሆን እየሰራው የነበረ ሰዓት ማለት ነው። ሰራተኛ ቀጥሬ በየቀኑ እየሄድኩኝ ፕሮቴክት አደርጋቸዋለሁ። ሶ ምንም ነገር አይጎልብኝም፣ ምንም ነገር አላጣም ነበር። ህመሜ ግን ሲጠነክር እዛ መሄዴን አቆምኩኝ። በስልክ ሆነ ስራዬ እና ከዛ በኋላ አንደኛ ያመጣሁትም አለቀ፣ ያመጣሁትም አልቁ እንኳን ማለት ነው። የተሸጠውን ብር አልሰጡኝም። አመጣቸው ስጡኝ ስላቸው በቃ አይሰማም። በቃ ምንም ማድረግ አይቻልም። ያለሽበት ቦታ እንደዚህ ሆነሽ እንኳን እንትንት ያለሽ እኛ እንትንለወጥበት ምናምን ነገር አንቻለሽ አደል ምናምን አሉኝ ሰራተኞቹ ማለት ነው። አዎ ብሩን ይዞት ትቀሩ በቃ ሁሉም ነገር እንዳልሆነ ሆነ። እኔም አልሄድኩም። በቃ ባዶ ይንቀር። ምን ያክል አመት ሆንሽ እንደዚህ ህመሙ ጀምሮሽ? ህክምናም ተከታትለሻል እንዳልሽኝ እና ምን ያክል ጊዜ ሆነሽ? አሁን አልጋ ላይ ከተኛሽ? አሁን አመት ሆነኝ። ሰራተኛ የነበረች ይው ዛሬ ሞታለች፣ የለችም። እሷም አልፈልግም በየቀኑ አልጋ ማጠብ፣ የአልጋ ልብስ ማጠብ አስጠላኝ ብላ ትታኝ ሄደች። ይው ዛሬ ጾሜን ነኝ እስካሁን፣ ማንም የለም። እንግዲህ ካፕቴን ፍሬው አሁን ያለሽበትን ሁኔታ ያውቃል ወይስ እንዴት ነው? ምንም የሚያውቀው ነገር የለም ስለ አንቺ። ከተለያያችሁ በኋላ ማለት ነው ከተለያየም በኋላ ማለት እኔም አልደወልኩለትም። ለራሴን አንደኛ ቢዝነስ ምንትን እንዳይልብኝ የደወልኩኝ ከዛ ከሀሳቤም አንድ ስላልሆነልኝ እሱን ለማውራት ጊዜ አልነበረኝም። ባለት በቃ ለእኔ ያለው አመለካከት ጥሩ ስላልነበረ ያደረገኝ ነገር በጣም መጥፎነቱ መጀመሪያ የማውቀው ፍርዬ የኔ አባት ስላልነበር በቃ አሁን ላይ ጭራሽ ያለበትን ደረጃ ለራሱ ለማወቅ ፍላጎት አልነበረኝም። ግን ሚስቱ አፈላልጋ ፈልጋ እሱ ስለ እኔ ነግሯት ነበር መሰለኝ። መታ እሷ ትጠይቀኛለች፣ እግዚአብሔር ይስጣት። ስለ እሱ ግን ምንም ነገር አላውቅም። ከእሷ ጋርም እንደተለያዩ ነግራኛለች እሷ። ከዛ ውጭ ሌላ ነገር እንኳን ስለ እሱ ምን እንደሆነ አላውቅም። አሁን እንዴት ነው ተንቀሳቅሰሽ ምትሄጂ? ወደ መጸዳጃ ቤት ስትሄጂ እንዴት ነው መንቀሳቀስ የምችው? በጣም እግሬን ያስከፍተኛል እና በያንቧተርኩኝ ምንም አንዳንዴ በጣም ከባሰኝ አንዳንድ የሚብሰኝ ቀን አለና ያንቧቸው ቢሆንም ግዴታ መሄድ ስላለብኝ ይሄዳለሁ። ግን ምግብ ብዙም ስለማልበላ ፈሳሽ ነገር ስለምጠቀም ከከይ ብዙም አይደለም አይመጣኝም። እንግዲህ እስካሁን አልተነሳሽም አንችምና ምግብም እንዳልበላሽ ነግረሽናል። እስኪ አሁን እንዴት ነው ያለሽበትንም ሁኔታ ለእኛም ለማየት እንዲረዳን እስ እስካሁንም አልተንቀሳቀሽምና እንደምንም ብለሽ በእኛም እገዛ ቢሆን ለመንቀሳቀስ ሞክሪ ትንሽ የተወሰነ ጠንከር በይና እኛም ያለውን ነገር እንትን እንበል ና ቼክ እናርግ ና አንቺ እስካሁን አልተንቀሳቀሽ ምግብ መገብ ይኖርብሻል። ና እስኪ እንደምንም ብለሽ ተንቀሳቀሽ። ና እስኪ ቀጣዩን እንግዲህ ስቴፕ ደግሞ የህክምናውን በጋራ አብረን እንሞክራለን ማለት ነው። ደግፍሽና እሺ

ሌላ ጊዜም እንደዚሁ መንቀሳቀስ ብዙ አትችይም። ነው ነው ተራ እንዴት ነው የምትንቀሳቀሽ? እንደዚሁ ነው የምራመደው። ራስሽ እንችለሽ ነው የሚያስ ሰው አለ። ሠራተኛ የነበረች አሁን የለችም። በቃ አንዳንዴ እንደዚህ እንቅስቃሴ ማድረጉ ደግሞ ለአንቺ ጥሩ ነው። እሺ አንዳንዴ ሁልጊዜ የምተኝበት ከሆነ ለአንቺ አልጋውም ጎንሽን ይጎዳሻል። አይ ብችል እኮ ብንቀሳቀስ ፈልግ ነበር በዚህ ልክ ነው ማለት ነው። ጉዳቱ እንግዲህ ምንም ማድረግ አይቻልም። ፈጣሪ የሰጠኝን እንዴት አደርጋለሁ? እኔንኝ ጥፋተኛ። ለነገሩ መጀመሪያ ላይ ማየት ነበረብኝ። ሲቀጥል እኔ ምን ወንድ አላየሁም ብዬ ሳውረው እኔ ብዙ ሴቶች አይቻለሁኝ ይለኛል። እንደዚያ ሲለኝ ግን በምን ተለያየን በምን ብዬ መጠየቅ አልፈለግኩም ነበር። አልጠየኩትም። አለመጠየቄ ነው ነው ሀሳቴ የእኔ ስህተት እሱ ነው። እኔ ሰራዬን መስራት ትልቅ ደረጃ የመድረስ እቅድ ነበረኝ። እኔ እሱን ለምን ተጣላት ምናምን አላልኩም። እኔ ከሌሎች የተለየ ፍቅር እሰጠዋለሁ፣ በቃ የሚፈልገውን ነገር አደርግለታለሁ ብዬ ነበር ያሰብኩት። ለካ ሀሳቡ ኬዙ አልነበረም። ዋናው ነገር ለዚህ ደረሰኝ። ምንም ማድረግ አልችልም። እ የሰጠኝን አሁን እንዴት ነው እንቅስቃሴ ስታረጊ ብዙ ጊዜ እንዴት ነው ያለው ሁኔታ? እስኪ እንቅስቃሴ ማድረገው ተሽንት ቤት፣ መኝታ፣ ተሽንት ቤት፣ መኝታ ነው። ሌላ ቦታ አልንቀሳቀስም። ማቆም ያለው በፊት ሆስፒታል መሄድ ነበር። እዚሁ ራይድ ጠርቼ ምናምን ወጣ ነበር። አሁን ላይ ግን እየቀተኝ ሄደ። ሲቀጥልም ሆስፒታል ምንም አይነት ለውጥ ስላላገኘው ብሬ ማለቀ። በዛ ምክንያት በቃ አሁን አልወጣም። እዚሁ ነው እንቅስቃሴ የማደርገው። የዚህ እንቅስቃሴ በቃ እንደገና የሆነ ተነሳው እንደ ቁርጥ ማት ነው የሚበላኝ። በቃ ማለት መቆጣጠር ስለማልችል አልነሳም። እዚች ነው እንግዲህ። ውድ ተመልካቾቻችን እንደምታዩት ነው ካፕቴን ፍሬዮ ጋር የሰማነው ነገር አለ። አሁን ደግሞ እዚህ ስንመጣ ያየነው ነገር በእውነት ከሚጠበቀው ና እኔም ከማስበው በላይ ነው የሆነብኝና ና እንግዲህ አረማመዷንም እንዳያችሁት ነው። ረዥም ጊዜ ከአልጋ ላይ ወርዳ አታውቅም። ብዙ እንቅስቃሴ አታደርግም። በዛ ላይ ደግሞ ትንሽ አስከፊው ና የሚያሳዝነው ነገር እሷ ደጋፊ የላትም እና በሰራተኛ ነው ብዙ እንትን የምትለው ና የምትንቀሳቀሰው ለዛ ደግሞ ፋይናንስም እያለቀ የሚመጣ ነገር ነው የህክምናም ነገር አለና እንግዲህ ውድ ተመልካቾቻችን ትንሽ የሚያሳዝንና የሚያስከፋ ነገር ነው ያለው እዚህ ካፒቴን ፍሬው ጋር። አሁን ምንም አይነት አይደውልልሽም። እሱም ው አንደዋወል ሚስቱ እየመጠች ትጠይቀኛለች። እንዴት ሆንሽ ትለኛለች። ከዚያ ውጭ አንደዋወልም እሱ ጋር የሚገርምህ እኮ ማይረሳ ጠባሳ ጥሎብኝ የሄደው በዚህ እንኳን በህመሙ እንኳን ልተወው ብል እንኳን ማልተወው እግሬ ላይ ቆይ፣ ላሳይ እሱ ምን ያላረገኝ ነገር አለ ባክሽ፣ ባክሽ ዝቅ አድርጊ። ይሄ ለካሜራም ትንሽ እንትን ነውእና እንግዲህ ውድ ተመልካቾቻችን ትንሽ የሚያስጨንቅ ነገር ነው፣ እና እስኪ ባክሽን እኔም አቆምኩሽ እና ወይ ወደዛ ሄደን ወይ እዚያው አረፍ ብለሽ ትበይ። ውድ ተመልካቾቻችን እንዳያችሁት ነውእና ነገሩ ትንሽ ከባድ ነው። እስኪ አሁን እኛ በምንድን ነው እንድናግዝሽ የምትፈልጊበት ነገር ካለ ከሱ ጋር ከካፕቴን ፍሬው ጋር ተያይዞ ያለው ነገር በምን ሁኔታ እንድናግዝሽ፣ በሕግም የምናግዝበት ነገር ካለ አንቺ ቅር ያለሽ ነገር ካለ በዛ አንጻር፣ እስኪ የሚፈቱ ችግሮች ካሉ በሕግም አንጻር እኛ በዛ በዛ አንጻር የምናግዝሽ ነገር አለ ከአንቺ አንጻር ቅሬታዎች ካሉ ማለት ነው። እሱ ጋር እሱን ፍቅሬን እንዴት ብዬ ማለት በጣም ይከብዳል። እና ያሳለፍኩት ነገር ለራሱ እኔን ይበድለኛል ከዚህ በላይ እና እኔ ምን ጊዜም አንዴ ተጎድቻለሁ። አንዴ በቃ እኔ አንዴ እንደ ሞትኩ ቆጥረው ከዚህ በኋላ ምን ጊዜ ልጅም ሆነ ሀብቴን ልጅም አላገኘሁም፣ ሀብቴንም አጥቻለሁ። ከዚህ በኋላ ምንም ለእኔ ምንም ነገር የለኝም። ቢያንስ እንኳን ተኔ መማር አለባችሁ። እሱ ሕክምና ሄዶም የትም ምንም ሆኖ መዳን አለበት። ሌሎቹን ሌሎቹን ሴቶችን የደረሰብኝን በደል ሌሎቹም ሴቶች እንዳይደርስባቸው፣ ፈጣሪ እኔ በቃ ሌሎች ሴቶች እንዳይደርስባቸው እናንተ ባቻላችሁ እንትን እሱን አሳክሙትን መዳን አለበት። በቃ እሱ ድኖ ሌሎች ሴቶች እንዳይጎዱ እንጂ ለእኔ እኔ ከዚህ በኋላ ምንም ተስፋ የለኝም። ተስፋ ጨርሻለሁ፣ ቆርጫለሁ። እንግዲህ ውድ ተመልካቾቻችን ከሷም ያለውን ነገር እንደሰማችሁት ነው እና እንግዲህ በቀጣይኛም የተለያዩ ነገሮችን በካፒቴን ፍሬዮ በኩልም የተለያዩ ነገሮችን እንሞክራለን ያለውን ነገር በቻልነው አቅም የቻልነው ድረስ ለመሄድ እንሞክራለን ና አቅማችንን እንግዲህ እህታችንም እንግዲህ በዚህ ልክ ነው። በዚህ መልኩ ስራዋ ላይ፣ ኑሯ ላይ፣ ራሷ ላይ ትልቅ ጉዳትና ትልቅ ከፍተኛ የሚባል ተጽዕኖ ደርሶባታል። ቤት ውስጥ ነው ያለችው፣ አልጋ ላይ ነው ያለችው። እንግዲህ ለመንቀሳቀስም እንዳያችሁት ነው ከባድ ነው ያለው ሁኔታ። እንቅስቃሴ ላይም ትልቅ ተጽዕኖ አሳድሮባታል። እንዳለችው ደግሞ ቢዝነስም ነበራት እና እሱን እሱን ነገሮች ሲታሰብ ትንሽ ከባድ ነው እና የደረሰው ኪሳራ እዚህ ጋ ከጤናማ ከጤና አንጻር ያለው ነገር ደግሞ ትልቁና ዋነኛው ነገር ከጤና አንጻር ነው እና አንድ ሰው የሰው ልጅ ሲሰራ ሲደክም ቆይቶ በመውጣት መግባት ሲያቅተው በዚህ ልክ አልጋ ቁራኛ ሆኖ መታየት ማለት በእንደዚህ አይነት ኬዝ ከባድ ነው እና ኬዙም ትንሽ የሚያስደነግጥና ግራ የሚያጋባ ነው። ውድ ተመልካቾቻችን በተፈጥሮ ጉዳይ በእንደዚህ አይነት ሰዎች ላይ ጉዳት እያደረሰ ያለ ነገር ሲሆን ትንሽ አስቸጋሪ ነውና እንግዲህ በቀጣይ ነገሮችን እንደምናስተካክልና ነገሮች ተስተካክለው ታችን ወደ ጤናዋ ተመልሳ ደግሞ የተለያዩ ነገሮች ላይ ወደ ስራዋም እንደምትመለስ ወደ ጤንነቷም እንደምትንመለስ ተስፋ እናረጋለን። እንግዲህ እህታችን ከዚህ በኋላ መናገር የምትፈልጊው ነገር ካለ እንግዲህ ለአንቺ ድሉ ልስጥሽ። እስኪ ከዚህ በኋላ እኛ አብረን ስለምንቀጥል በተለያዩ ነገሮች ከጎንሽ ነው ያለ ነውና እስኪ አንቺ መናገር የምትፈልጊው ነገር ከካፒቴን ፍሬው ጋር ተያይዞ እንግዲህ እንዳልሽኝ ይህንን ነገር አላሳወቀኝም ብለሻል። አንቺ ይህንን ነገር አላሳወቀኝም ብለሻል። እንግዲህ ከቀድሞ ባለቤቱም አንቺ ጋር መታ ትጠይቅሻለች እና እሷም የነገረችን ነገሮች አሉ። አንድ አንድ አጠራጣሪ ነገሮች አሉ እና ከዛ ጋር ተያይዞ እሷም እንዳላሳወቃት ነው የነገረችን። ለእሷም ምንም ነገር እንዳልነገራት እንዳላሳወቃት ነግራናለች። እና እስኪ አንቺ ከዚህ ጋር ተያይዞ ማለት ማስተላለፍ የምትፈልጊው ነገር ካለ እኔ ማስተላለፍ የምፈልገው ነገር መጀመሪያ ላይ ሴቶች ኛ መቼም ሴቶች ተጠቂዎች ኛ ነንና ስንገባ አውቀ ነው ሁሉንም ነገር ተረድተን እንደ እኔ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ቶሎ ቶሎ ማለት ቢቀር ረጋ ብሎ ማየትን ቆም ብሎ ማስተዋልን ቢማሩ ሴቶች እላለሁ። ማለት እኔ የደረሰብኝን ያጣሁትን ሁሉን ነገር በቃ ከዚህ በላይ ምንም ልታጡ አችሉም፣ ከዚህ በላይ ምንም ልትሆኑ አችሉም እና ምንም ነገር ለመወሰን መጀመሪያ ላይ በደንብ ማወቅና ማጣራት አለባችሁ ብዬ ለሴቶቻችሁ ተላልፋለሁ። አመሰግናለሁ። እሺ፣ እንግዲህ ውድ ተመልካቾቻችን፣ ውድ የፈጥኖ ደራሽ ቤተሰቦቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። እንግዲህ በቀጣይ እስከምንገናኝ ሰላም ቆዩልን።